ይህንን ደካማ ሰውዬ መጀመሪያ በስተት አመጣን። አሁንም በእኛ ድክመት እየቆየ ነው። ድክመቱ የት ነው የሚለው ነው። በእኔ አተላይ ህዝብ አካባቢ በፍጹም የሚገመገመው ችግር የለም። ችግሩ ሊደርሽፕ ነው። ሊደርሽፑ ምንድን ነው ችግር ነው። አንደኛ አልቲሜትሊ አቺቭ ለማድረግ የሚፈልገው ጎሉ ምንድን ነው? አሁን በአማራ አካባቢ የሚደረጉ ትግሎች አሉ። ምንድን ነው ግቡ ወደ ነው የሚሄደው? ለምንድን ሄደው የሚሄደው ክሊር ነው ለራሱ ግቡ። ኦሮሚያ አካባቢ የሚታዩ እንቅስቃሴዎች አሉምንድነው ምንድን ነው የት ነው የሚሄደው? ግቡ ክሊር ነው። በጣም ትልቅ ችግር አለ ማለት ነው። ለእኔ ኢትዮጵያ ህዝብ ጥያቄ ከሰሜን እስከ ደቡብ፣ ከምስራቅ እስከ በፍጹም የሚለያዩ ጥያቄ የለውም። ኢትዮጵያ ምንም አይነት የተለያየ ኢንተረስትም ለኔ አይታየኝም፣ ለሌላ እንዴት እንደሚታይ ኢትዮጵያ ውስጥ ነጻነት ከመጣ ሁሉም በህግ አግባብ መብቶቹን ኤክሰርሳይዝ ማድረግ ከቻለ በቡድንም በግልም ይሄ የማንን ኢንትረስት ይነካል? ለእኔ ማለት ነው። ኢትዮጵያ ውስጥ ፍትህ ብኖር ሰው በፍትሃዊነት አገልግሎት ካገኘ ጥቅሞቹ በፍትሃዊነት ከተከበሩ ሲበደል ከሱ መብቱን የሚያስመልስ ከሆነ ሲበድል የሚጠየቅ ከሆነ ፍትህ ካለ ይሄ የማንን ኢንትረስት ይቃረናል? ኢትዮጵያ ውስጥ እንደው የወደቀው ትምህርት ቢሻሻል፣ ወርጤናው ቢሻሻል፣ መልካም የሚባል ሶሻል ሰርቪስ ቢኖር ምንድነው? ይሄ ከኦሮሞ ነው የሚቀር ነው ከአማራ ነው ከትግራይ ነው ምንድነው? የቱ ጋ ነው ችግሩ? ኢትዮጵያ ውስጥ እንደው ትርጉም ያለው መሰረተ ልማት ቢዘረጋ፣ ኢኮኖሚ ቢሻሻል እና ሰው በልቶ ማደር ቢችል ይሄ የማንን ኢንትረስት ነው የሚቀር ነው ኢትዮጵያ ውስጥ ሰው ዲሞክራቲክ በሆነ መንገድ የሚመራው መምረጥ ብችል የተመረጠው ኃላፊነቱን ባልተወጣ ጊዜ አካውንተብል ማድረግ ብችል የማን ነው ኢንተረስት አሁን ከዚህ የሚቀር ነው? የፖለቲካ ቡድኖች አፍኖ ለመግዛት የሚፈልጉ ይንን ላይፈልጉ ይችላሉ። አንዱን አፋኝ አንስቶ ሌላ አፋኝ ሆኖ ለመቀጠል ማለት ነው። አሁን ደርግ አፋኝ ነበረ፣ እሱን ያነሳው ህዋሃትም አፋኝ ሆኖ ያንን ቦታ ነው የተካው እንጂ የለወጠው ነገር አልነበረም። ከዛ በኋላ ህዋሃት ሲሄድ ይሄ ማፊያ ቡድን ራሱን አደራጅቶ ተመሳሳይ እንትን አምጥቷል። እነዚህ ክሊር የሆኑ የኢትዮጵያ ህዝብ ፍላጎቶች የኢትዮጵያን አንድነት የኢትዮጵያውያን ነጻነት የኢትዮጵያውያን እኩልነት የኢትዮጵያውያን በፍትህ የኢትዮጵያውያን በሰላም የመኖር መሰረታዊ ጥያቄዎች ይህንን የማይፈልጉ ህዝብ በዚህ ላይ እንዳይረባረብ ህዝብ በዚህ ላይ እንዳይነቃ የማይፈልጉ ራሳቸው በህዝብ ጥያቄ ስም ሌላ አምባገነን ሆኖ መምጣት የሚፈልጉ ኃይሎች ካልሆኑ በስተቀር ኢትዮጵያውያን እንደ ህዝብ ከዚህ የተለየ ምን ጥያቄ ያላቸው ትግራዊ ምን ጥያቄ ያለው ከዚህ በላይ ወላይታ ምን ጥያቄ ያለው ከዚህ ውጭ የለም ማለት ነው ስለዚህ እነዚህን አልቲሜት የህዝብ ጥያቄዎች የህዝብ ፍላጎቶች ሚዲያዎች አርቲኩሌት አላደረጉም ሺ አላረገም። ይሄ ድብዝዝ ብሏል ማለት ነው። በአንድ በኩል ይሄ ትልቅ ክፍተት አለ። ሁለተኛ በዚህ ጥያቄዎች ክሌር ያለመደረጉ አንድ ጉዳይ ሆኖ የሚታገለው ሀይል ደግሞ አንድነት መፍጠር አልቻለም። አትሊስት ጠላቱን አለየም። የጉንዩ ተቋቁሰ ይሄ ክሊር የሆነ አጀንዳ እነዚህ ክሊር የሆነ አጀንዳ አሁን የዚህ አጀንዳ የዚህ የህዝብ ፍላጎት ተጻራሪ ኃይል ማን ነው ብለህ ከለየህ፣ አሁን ስልጣን ያለው የሌባ ቡድን ነው። እንደው የሆነ ሌላ ፍላጎቱን ካብኖር መተግበር የምትችለው ይሄ ከተገሰሰ በኋላ ነው። ይህንን አውሬ ይህንን ዳይኖሰር ቁጭ አድርገህ አማራ ራሱ የጎንደር የምናምን ምናምን እያለ ሲቦጫጨቅ ታያለ። ማለት ጥያቄዎቹ ክሊር አለመሆናቸው ብቻ ሳይሆን አሁን ባለው ሁኔታ የሁሉም የጋራ ጠላት ማን እንደሆነ መለየት ላይ ችግር አለ፣ ማለት ኢቪን በውስጥ፣ ከዛ ደግሞ ክሮስ ኤትኒክ አሊያንሱን ሲታይ በትንንሽ አጀንዳ የተጠመደ እንቅስቃሴ ትረዳለ ማለት ነው። አሁን አማራ በጎንደር እየኖረ አይደለም። ሜንላንድ አማራ የሚባል ቦታ ላይ ሰላም የለውም፣ ህይወት የለውም፣ ቢዝነስ የለውም፣ ትምህርት የለውም፣ ጤና የለውም። እዛ ጋር አሁን አማራ ስለ ደራ ቢከራከር ደራ ላይ ምንድነው ትርጉሙ ማለት ጎንደር ላይ ባህርዳር ላይ መኖር የማይችል አማራ ምንድነው አሁን ደራ ነቀምት ላይ አምቦ ላይ ሮቤ ላይ ምንም ተጠርንፎ በየቀኑ እየታሸነ እየተዘረፈ ያለ ኦሮሞ አሁን ደራ ምኑ ነው? ለዚህም ለሁለቱም ስታነሳ ማለት ነው። በግን ይሄ ነው ወይ ፕራሪቲ? አሁን ይህ አይደለም። ደግሞ ለኔ ጎንደር ሀገሬ ነው። ለኔ መቀሌ ሀገሬ ነው። ሶሎን ጋዜጤ ኢትዮጵያ አንድ ወረዳ ወደ ትግራይ ነው የተካለለው ወደ አማራ ነው የተካለለው የሚለው ነገር አያመኝም። ወይ ወደ ኦሮሚያ ነው ወይ ወደ ሲዳማ ነው አያመኝም። ዋናው ጉዳይ ኢትዮጵያ ውስጥ ሰላም ይኖራል ወይ፣ ኢትዮጵያ ውስጥ ነጻነት ይኖራል ወይ፣ ኢትዮጵያ ውስጥ እኩልነት ይኖራል ወይ፣ ኢትዮጵያ ውስጥ ፍትህ ይኖራል ወይ ነው ኔ ጥያቄ። ፍትህ ካለ ሰላም ካለ ነጻነት ካለ ይህ በነጻነት ጎንደር መኖር ይችላለሁ። ማንቸስታ ላይ አልችልም። ስለዚህ የእኔ የመጀመሪያው ጥያቄ ይሄ ተረክቢ ወዴት ነው የሚለው መሆን የለበትም። ቤዚክ የሚያስፈልገው ነገር እሱ ስለሆነ በዚህ ደረጃ ፍሬ መደረግ አለበት። ህዝቡ በዚህ ላይ መንቃት አለበት የሚታገለው በዚህ ደረጃ በእነዚህ ጉዳዮች ላይ ክሊድ አድርጎ መተባበር ይኖርበታል። አሊያንስ መፍጠር አለበት። አንዱ የሌላውን ህመም መርዳት አለበት የሚል ነገር ነው የሚቀረው። እና ችግሩ የኛ ነው እና ችግሩ እሱ አደለም እኛ እሱ የሚሰራቸው ስራዎች አሉ በእኛ ድክመት በእኛ ክፍተት ላይ ቁማሮችን የተጫወተ እኛ እያጫወተ ነው ያለው እና ችግሩ የኛ ነው ያልከው፣ ነገር ለዚህ የድህነትን ጉዳይ ያነሳው አንድ ጊዜ ያለ ትዝ ይለሃል ብዬ አስባለሁ። አዲስ ነገር የሚባል ጋዜጣ ነበረ፣ እነ ታምራት ነገራ ምናምን የጀመሩት እና የሆነ ፎርፌ የሚባል አምድ ነበረው፣ ፎርፌ የሚባል እና በዛ ፎርፌ ላይ ቀልድም አለው ቁም ነገርም አለው እና የቀልድና የቁም ነገር ቅልቅል ነው። እየሳክ ነው የምታ ነበረው እና አንድ ቀን ፓርላማ ላይ ልደቱ ሁለት ሺህ ላይ መብራት ባልተጠበቀ ሁኔታ አቅም አነስ መጣ። መጋቢት መያዝያ ምናምን አካባቢ ውሃ አንሶ አቅም የመብራት አቅም አነሰ እና በፈረቃ ነው በፈረቃ ሆነ ማለት ነው። አንድ ቀን መርካቶ ነው ሌላ ፒያሳ ነው ምናምን እንደዚህ በፈረቃ ነው ሰው መብራት የሚጠቀም። እና ልደቱ ጥያቄ አነሳ፣ እንደው ይሄ መብራት በመቆራረጡ ኅብረተሰቡ ላይ የደረሰ በጣም ትልቅ ኪሳራ አለ። እንደዚህ አይነት ነገር ሊሆን ይችላል፣ ከዚህ ጊዜ ኖ ተጠንቀቁ ይባል። በድንገት የመጣ ነው እና ይህን የሚከታተል አካል፣ ስልጣን የተሰጠው አካል እንደው ቢያንስ ያንን ባለማድረጉ ቅርታ እንኳን ጠይቅ ወይ ብሎ ይጠይቋል ጠይቅ መለስ ነበር። ያ ለዚህ ጉዳይ የመጀመሪያው ተጠያቂ ድነት ነው ለመለስ፣ ሁለተኛው ተጠያቂ አሰራር ነው። መንግስት የሚ የሚጠየቁ ካን ቢሆን በሶስተኛ ደረጃ ነዋለ እና ያ ፎርፌ በዚህ ጉዳይ ላይ ፎርፌ ተጻፈ ማለት ነው። ይሄ ፎርፌ ድህነት ደብዳቤ ይጽፋል። እኔ ድህነት ይባላለሁ። የኢህአዲግ መንግስት ከአስር ዓመት በፊት አጠፋለሁ ብሎ ጦርነት አውጆብኝ ነበረ። ኢትዮጵያ ፓርላማ አምስት መቶ አርባ ሰባት ነኝ ይላል። ቁጥሩ ግን ትክክለኛው አምስት መቶ አርባ ስምንት ነው። እኔን ባለመቁጠሩ ነው አርባ ሰባት ነኝ ብሎ የሚለው። አንድ ወንበር አለኛ ላይ በዚህ ፓርላማ ውስጥ ከኢህአዲግ ጋር ታገልን ታገልን ታገልን አሸነፍኩት አለ። ትግል ነውና አሸነፍኩት አለ። በጣም ተቀረበኝ ግን ለሽንፈት ተጠያቂው ድህነት ነው ብሎ ትላንትና መለስ እዚህ ሲናገር ነበር አለ እኔን ለመታገል መጥቶ አንድ ሰው እንዲያው ቦክስ ገብቶ ቦክሱን ከተወዳዳሪው ጋር ሳይችል ቀርቶ ለመሸነፌ ተጠያቂው የኔ ባላንጣ ነው ይላል እንዳለ ለሽንፈት የአንተ ጠላት ተጠያቂ ሊሆን አይችልም ሶ ማየት ያለብህ የኔ ክፍተት የኔ ድክመት የት ነው የሚለውን ነው ማየት ያለብህ ነው ዘጅስቶፍ ሞራሉ ይሄ ነው ወይ ጉዳዩ እና ማሌ ክልሉም ፕሬዚዳንት ሙስጠፌን እውነት ለመናገር በቅርብም ስለማውቀው አብይ ከመምጣቱ በፊት ከኢትዮጵያ ውጭ ተቋማት ውስጥ በሚሰራበት ጊዜ ነው የምንተዋውቀው። በጣም ጠንካራ ሰው ነው። ከስልጣን ከያዘ በኋላ ተደጋጋሚ ተገናኝተናል። መልካም ሰው ነው። እንደሱ አይነት ምንም ሰው አሁንም ድረስ ከሱ ከአብይ ጋር አብረው ሳያቸው ይገርመኛል። አሁን ሙስጠፌን የመሰለ ሆነ፣ በአቅምም በምንም፣ በአንጻራዊ መለኪያ ጠንካራ ብለ የምታምነው ሰው እንዴት ብልጽግና መንደር ቆየ፣ እንዴት እዛ ሰፈር ይህን ያህል ጊዜ ከረመ ብለ እንድትጠይቅ ነው የሚያደርገው። እና የሙስጠፌ ነገር ራሱ ይገርመኛል ማለት አሁን ባለው ስብስብ ውስጥ ሞራል አለው ብልጽግና የመምራት ቁመት አለው ተብሎ የሚታሰብ እሱ እሱ ብቻ ነው የሚታየው እዛ ውስጥ። እና በዚህ የተነሳ ይሄ ሰውዬ ይጠለዋል። እኔ ባለውበትም አንድ ጊዜ ከፌስቡክ ውረድ ብሎ

ከክልል ፕሬዚዳንትነትም ቢያነሳው ብዙ ጊዜ ሞክሯል። እሱም ያው የዋዛ ስላልሆነ የጎሳ መሪዎችን ኢቪን ፓርቲ ውስጥም ሌሎች ሌሎች ነገሮችን የሰራቸው ስራዎች ስላሉ በዚህ ደረጃ አልተሳካለትም። ደግሞ አቅምም አለው፣ ጊዜ ኢንፐርሰን የሚረዳ ሰው ነው። የተማረም ነው። ዜ እና ሙስና የማይሰራበት አይደለም ይሄ ሀገር፣ ግን ሬላቲቭ ስታይ ያን የወደቀ ክልል ያንን የተበታተነ ክልል ሰብሰብ አድርጎ ከብዲል በኋላ እዛ ክልል ክራይሲስ አልተፈጠረም። ሰላም ነው ያክልል። ባለፈው አመት ፕሬዚዳንቱ አድንቀዋለች። የዚህ ክልል ሰው በብሄሩ በሃይማኖቱ አይጠቀም። በጣም አመሰግናለሁ ስለነበረ ፕሬዚዳንት ሳውልስ አይለወርቅ ያ ሁሉ ቅናት ፈጥሮበት ይሰውዬ ሶዘርፎር እሱ ይሄ ኢኮኖሚው እየወደቀ እንደሆነ ሀገር ወደ አደጋ እንደሆነ እኔ እናንተ እንደምንረዳው ይረዳል። እና እሱ አትሊስት የያዝኩትን አካባቢ ላድን በሚል ነው ቁጭ ብሎ ያለው። መፈንቅለ መንግስት የሞከረው እሱ ነው፣ ሌላ ሰው አደለም። አሁን ከኦሮሚያ ጋር እያላተመው ነው። አሁን መደበላው ላይ ግጭት እየፈጠረ ነው። ይሄ የድሬዳዋን ጉዳይ አጀንዳ እንዲሆን አድርጓል። የሞያሌ ጉዳይ አጀንዳ እንዲሆን ይፈልጋል። ይሄ በሁለት ምክንያት ነው። በአንድ በኩል ኦሮሞውም አሁን ልጅ ወደፊት ከመጣ ወደ በኋላ ትንሽ የመሰባሰብ አዝማሚያ እያሳየ ነው። ድንበር ተሻግሮም ከሌሎች ጋር የምናበብ ነገርም ይኖራል፣ የሚል ግምት አለው ሰው። ስለዚህ በዚህ በኩል እየተተናኮለ አጀንዳ ሳት እየፈጠረበት ይሁን ከሱ እሱ ላይ ነው ትኩረት ሆኖ ያለው ከሱ ወደ የድንበር ግጭት ወደ መሬት ማድረግ ይፈልጋል። ይሄ ደግሞ ከዚህ በፊትም ቲፒኤልኤፍ የሚሰራው እሱን ነው። በዚህ በኩል ወጣቱ ምናምን ሰልፍ ወጣት ያስቸግረው በዛ በኩል አብዲልን አዘዘበትና አጀንዳውን ለመቀየር አስቦ ነበር። ይህን ይፈልጋል። ሁለተኛ ደግሞ በሙስጠፌ ላይ ለሚያሰሮ ሴራ አብዲሌ ነው ሰራዊት እያዘመት ያለው። እዛ ውስጥ ያሉ የተለያዩ ጎሳዎች አሉ። ሙስጠፌ መነሳት አለበት ብሎ የሚያስቡ አሉ። እነዚህ ትንንሽ ጎሳዎች የጎሳ ኮምፒቲሽን ስላለ፣ ዛ ከዚህ ሰውዬ ጋር አታችመንት በመፍጠር እዛ ክልል ውስጥ ሆኖ በሱ ትእዛዝ ኦሮሚያን እንዲያጠቁ እያደረገ ነው። ስራ አስፈጻሚ ምናምን የሚባሉ ነገሮች ላይ ለመገምገም አንተ በቃ ልክ እንደ አብዲ ላይ አንተን ግዛት እያስፋፋ ነው ልካሪ ላይ ምናምን ብሎ ያው አብዲ ላይ ሲነሱ የነበሩትን ወደ ሱም ዞር ለማድረግ እሱ አይነት ሀሳብ አለው። ኦሮሞም ደግሞ እዛ ጋር ሌላ አይነት ግጭት ውስጥ ከገባ በዚህ በኩል ከአማራም ጋር ለያይቻለው፣ እዛ ጋርም ደግሞ ድንብር ነው ችግር ከፈጠርኩበት ሌላ አማራጭ ስለሌለው ሳይወድ በግዱ ወደ ፖሊስም ወደ ሚሊሻም ይቀላቀልልኛል ወደ መከላከያ ይገባልኛል አይነት ነገር ፍላጎት አለው። ሌሎች ተቃዋሚዎች የሚያነሱብኝንም ነገር ይቀንስልኛል አይነት ነገር ፍላጎት አለው።